የአማራ ፋኖ ህዝባዊ ድርጅት መሪ እስክንድር ነጋ የሚለንን እንስማ። የኢትዮጵያ መንግስት፣ ብዙ ጊዜ እርሱን አገር የከዳ እና ሽብርተኛ ብሎ ይከሰዋል። በእነዚህ ክሶችም ታስሮ ጊዜውን አሳልፏል። አሁን የአማራ ፋኖ የህዝብ ድርጅት አፍሃድ መሪ ነው። እኛም በስካ ግኝተነዋል። ካለበት ስፍራ ሆኖ እነሆ እስክንድር ነጋ በእኛ በኒውስ ሜከር ፕሮግራም ስለቀረብ በጣም እናመሰግናለን። እኔም እድል ስለሰጣችሁኝ አመሰግናለን። በመጀመሪያ በዚህ ፕሮግራም ላይ ምን ለመግለጽ እንደምትፈልግ፣ በደህንነት ምክንያት በስልክ ብቻ ማናገር እንደምትችል እናውቃለን። በክልላችሁ ውስጥ ስለተፈጠረው ግጭት ምን ተብሎ መነገር ወይም መገለጽ አለበት ትላለስ በአለም አቀፍ ማህበረሰብ ውስጥ ስለ አማራ የሰልፍ ዲፌንስ ውጊያ ትልቅ እና አደገኛ የሆነ የተሳሳተ አረዳድ አለ። ይህ ስህተት ሊገለጽና ሊታረቅ ይገባል። እኔ ዛሬ የመጣሁት ስለተሳሳቱ አረዳዶች ለማስረዳት እና ለማብራራት ነው። በዚህ ምክንያት ነው ይህ ጦርነት እናንተ እናንተና በብሔር የተደራጁ ሁሉ የማዕከላዊ መንግስት የዘር ማጥፋት ዘመቻ ጥቃት ሰለባ መሆናችሁን ትናገራላችሁ። ነገር ግን የእናንተ ተቃዋሚዎች ደግሞ ስልጣን ለመያዝና የአማራን የበላይነት ለማስመለስ የምትፈልጉ ብሔርተኛ መሆናችሁን ይገልጻሉ። በሌላ በኩል ደግሞ ብሔራዊ አንድነትን እንደምትፈልጉ የሚናገሩ አሉ። እንግዲህ እውነቱ የቱ ላይ ነው? በእርግጥ ብሔርተኞች ብቻ ሆነን የአንድን የብሔር በላይነት የማስጠበቅ ፍላጎት የለንም። ግዛት ለመቆጣጠር የምንሞክር ኢትዮ ናሽናሊዝም ድርጅትንም አይደለንም። እንደውም ከዛ በተቃርኖ እኛ የምንዋጋው በማንነት ላይ ያተኮረን የመለያየት ነው፣ የዘር ፖለቲካን ነው። በብሔር ላይ የተመሠረተ ጥላቻ የሞላበትን ፖለቲካ እንቃወማለን። እኛ እንደውም ስለኛ ከሚባሉት ነገሮች በተቃራኒው ነው ያለ ነው። አንዳንድ ብሔሮች በኢትዮጵያም በአፍሪካም ፖለቲካቸውን፣ ኢኮኖሚያቸውን በብሔር ላይ በመለያየት ላይ መሰረት እንዳደረጉ አውቃለሁ። ነገር ግን እኛ እንዲህ አይደለም። የአማራ ትግል መነሻው የፋኖ እንቅስቃሴ መነሻው በፌዴራልና በክልል ደረጃ በመንግስት በመቶ ሺዎች የሚቆጠሩ አማሮች ተለይተው መገደላቸው ነው። የእኛ አፈጣጠር የአማራ ህዝብ ላይ በማንነቱ የደረሰው ጥፋት ያመጣው ነው። የመነሻችን ምክንያት ፋኖ ኃይሎች ከቺፔለና ከስር በመተባበር የአብይ መንግሥትን ለመጣል እየሰሩ ናቸው ስለሚባለው ምን ይላሉ? በተጨማሪም በትግራይ ፋኖ የአማራ መሬት የሚላቸው አካባቢዎች ላይ በትግራይ ብሔር ሰዎች ላይ ከቦታው የብሔር ማጽዳት ኤትኒክ ክሊንሲንግ ተግባር ፈጽማችኋል ትባላላችሁ። ዛሬ ዘመኑ የማህበራዊ ሚዲያ ዘመን ነው። ማንኛውንም ነገር ስለ ማንኛውም ሰው ምንም ማንም ሊል ይችላል። ይህ ለእኛ ብቻ የተለየ ነገር አይደለም። በዓለም የምናየው ነው። ነገር ግን ከቲፒኤልኤፍ ጋር እንሰራለን የሚለው ክስ ፍጹም የማይሆንና የተሳሳተ ነው። አሁን ስለኛ የተባለው በሙሉ ካቴጎሪካሊ የተሳሳተ ነው። ስለ ሕልውናችን ዋስትና ለማግኘት ስንዋጋ፣ ግልጽ መሆን ያለበት ነገር አለ። ይኸውም የውጭ ድጋፍ የለንም። ትግላችንን በትከሻው የተሸከመው ገበሬው ነው። የአማራ ሕዝብ ከ85 ፐርሰንት በላይ የሚሆነው ይደግፈናል። ከዲያስፖራ የምንቀበለው ድጋፍ እጅግ ትንሽ ነው። መሳሪያውን እና ጥይቱን የምናገኘው በውጊያ ከመንግስት ሰራዊት የምንማርከው ነው። እኛ ራሳችንን ለመሆን እንችላለን። ራሳችንን ከጀኖሳይድ ለመከላከል የውጭ ድጋፍ አያስፈልገንም። እንግዲህ በአሁኑ ጊዜ ከእናንተ ጋር ያለው ህዝብ ምን ላይ ከእናንተ ጋር ያለው ህዝብ ላይ ምን እየተፈጠረ እንዳለ ብትገልጽልን። የኢንተርናሽናል ሬድ ክሮስ ኮሚቴ የቀይ መስቀል ዳይሬክተር በክልላችሁ ውስጥ ከፍተኛ የሆነ ሰብአዊ እርዳታ ፍላጎት እንዳለና ብዙና እጅግ በከባድ የቆሰሉ ታካሚዎች ለህክምና መጓጓዣ እንደሚያስፈልጋቸው ነግረውናል። እናንተ መሳሪያ በማሳታችሁ ለዚህ ለተፈጠረው ቀውስ በግማሽ ኃላፊነት አትወስዱም? እኛ ኃላፊ አይደለም። እኛ በምንም ደረጃ እንደ መንስኤ አንቆጠርም። ተጠያቂው መንግስት ነው። እኛ የተደረገብንን በማንነታችን ላይ የተመሰረተ ጥቃት ከመመከት ሌላ ምርጫ አልነበረንም። የጅምላ ጭፍጨፋ፣ ሕፃናት፣ ነፍሰጡር ሴቶች፣ አዛውንቶች፣ ሽማግሌዎች ምንም አይነት ልዩነት ሳይደረግ ተፈጸመብን። ተረፈ የለም። የመንግስት ሰራዊት ህዝቦችን ሁሉ በአንድ ላይ እየሰበሰበ ገደላቸው። ይህ ደግሞ የአንድ ጊዜ ወይም የሁለት ጊዜ ክስተት ብቻ አልነበረም። እየተደጋገመና እየባሰ የመጣ ነበር። በመጀመሪያ በሰላማዊ መንገድ ለመፍታት ሞከርን፣ ይህም አልሰራም። በመጨረሻ እራሳችንን ለመከላከል ተገደናል። ርተኞች የሚባለው ቃል እየተደጋገመ ስለ እናንተ ለመግለጽ ይነገራል። ይህ ቃል ከሌሎች ብሔሮች ጋር እብረት የማትፈልጉ ድርጅት እንደሆናችሁ ነው የሚያሳየው። ብዙዎች በእርግጥ ነፃ የአማራ ብሔራዊ ሀገር ለመፍጠር እንደምትፈልጉ ይከሷችኋል። ይህ ፍጹም ውሸት ነው። በግልጽ ቋንቋ ሙሉ በሙሉ የማይታመን ነው። እኛ ነፃ መንግስት ልናቆም አንፈልግም፣ ወይም በብሔር መለያየት ላይ የተመሰረተ መንግስትም አንፈልግም። እንደውም በብሔሮች መካከል የተተከሉት የመለያያ ግድግዳዎች እንዲወድቁ እንጂ የምንፈልገው እንዲገነቡ አይደለም። እኛ በብሔር የተደራጀነው መንግስት በብሔር ላይ የተመሰረተ ጥቃት ስላደረገብን ብቻ ነው። እንደ አማራ ብሔር ራሳችንን በአንድ ድርጅት ውስጥ ያደራጀነው የዘር ጥቃት ስለደረሰብን ነው። መፍትሔው በብሔር ወይ በማንነት የመለያየት ፖለቲካ ውስጥ ነው ያለው ብለንም አናምነው። ኢትዮጵያ ከብሔር ፖለቲካ መውጣት አለባት። በብሔር በማንነት በመለያየት ላይ ያለ ፖለቲካ አይደለም የምንፈልገው የምንፈልገው በሀሳብ ላይ የተመሰረተ ፖለቲካ ነው የምንፈልገው። ፖለቲካችን መደበኛ መሆን አለበት። እንደ ሁሉም የአፍሪካ ሀገሮች ፖለቲካችን ኖርማል መሆን አለበት። የብሔር ማንነት ፖለቲካ በህገ መንግስት ውስጥ እንዳይኖር መጽሐፍ የለበት ነው። እንደርሶ ያሉ ድርጅቶች ከሌሎች ብሔርተኛ ቡድኖችና ምልሻዎቻቸው ጋር እንዴት አብረው መኖር ይችላሉ? ሁሉም ቡድኖች ከነባር ቅሬታዎቻቸው ጋር ተቀባይነት ማግኘት ይፈልጋሉ። በተመሳሳይ ጊዜ የሰብዓዊ መብት ተፈጽሞብናል እያሉ እንዴት አብሮ መምጣት ይቻላል? እኛ ከኢትዮጵያ እና ከክልላዊ ኃይሎች ጋር ማበር እንፈልጋለን። ነገር ግን ማበር የምንፈልገው እነሱ እንደኛ የብሔር ፖለቲካ ማቆም እንዳለበት የሚያምኑ ከሆኑ ነው። እንደሌሎቹ የአፍሪካ ሀገራትም በኢትዮጵያ ውስጥ የብሄር ፖለቲካ በሕገ መንግስቱ ውስጥ ያለውን የጋብቻ ትስስር መፍታት አለብን። አሁን የብሔር ፖለቲካ በሕገ መንግስቱ ውስጥ ተጽፏል። አዲስ ሕገ መንግስት የብሔር ፖለቲካን የማያበረታታ ዲስከሬጅ የሚያደርግ ያስፈልገናል። ከእኛ ጋር መተባበር ቀላል ነው። ፖለቲካን የሚጠሉ የብሔር ፖለቲካን የሚጠሉ የመለያየት ፖለቲካን የሚጠሉ በብሔር ፖለቲካ የማያምኑ አገሪቷ ከመለያየት ከማንነት በብሔር ፖለቲካ መውጣት አለባት ብለው የሚያምኑ አጋሮችን እንፈልጋለን። ጠያቂ

ከትግራይ ኃይሎች ጋር የነበረው ከፍተኛ ግጭት ቅሬታ መተው ይኖርባቸዋል። እነዚህ ሁሉ ቡድኖች እውነተኛ የሆነውን የቅርብ ዘመን ታሪክን ትተው ምሕረት ተደራርገው ወደፊት መራመድ ትችላላችሁ ብላችሁ ታምናላችሁ? አዎ። ለምን አይሆንም በታሪካችን ውስጥ ፕሪዘነር ኦፍ አውር ስቶሪ መታሰር አይገባንም ወደፊት መመልከት ግን ችግሩ እዚህ ላይ ነው አንዳንድ ድርጅቶች ብለሻል ልክ ነሽ በኢትዮጵያ ብሔርን መሰረት አድርገው የተቋቋሙ ድርጅቶች የብሔር ፖለቲካን በጣም ይደግፋሉ። የሚለያይ የማንነት ፖለቲካ እንዲቀጥል እንዲጸና የሚሻሉ ህገ መንግስቱንም በአሁኑ መልኩ እንዲቀጥል ይመኛሉ። መቀየሩን ከቶ አይፈልጉትም። ፋኖ ብቻ ነው የብሔር ፖለቲካን የሚቃወም። ከፋኖ እና ከአማራ ተቃሟት በስተቀር ሁሉም የብሔር ድርጅቶች ብሔርና መለያየትን መሰረት ያደረገ ፖለቲካ ገዢ ሆኖ የሚያስገድድ ህገ መንግስት እንዲጸና ይፈልጋሉ። የአገር ፖለቲካም በልዩነት ላይ እንዲሆንም፣ በተለይም ዘርን መሰረት እንዲያደርግ ጠንክረው ይሟገታሉ። ህገ መንግስቱም የብሔሮችን መበታተን ፈጥሯል። አገርንም ፌዴራል አድርጎ ሳይዝ በታትኖ ከፋፍሏል። ስለዚህ ህገ መንግስቱን መቀየር ያስፈልጋል። እኛም አዲስ እንደሌሎች የአፍሪካ ሀገሮች የብሔር ፖለቲካን፣ የመለያየት ፖለቲካን የማያበረታታ ህገ መንግስት ያስፈልገናል። ለዚህም ይህን እይታ የሚጋሩንን አውሮፓዊ ኃይሎችን አካባባዊ ሪጂናል ኃይሎች እና አለም አቀፍ አጋሮች እንዲረዱን እንፈልጋለን። ኢትዮጵያ ከዘር ፖለቲካ ካልወጣች ከዚህ የመለያየት የፖለቲካ ስርዓት የሚገኘው እና የመጨረሻው ታሪክ ጄኖሳይድ የዘር ማጥፋት ጭፍጨፋ ይሆናል። ይሄም ከሩዋንዳ ከተፈጠረው የባሰ ክፉ ይሆናል።